ግዝምላ ነይ ባይተ ይትረዳ ነይ የሰብም ችግር ይትረዳ ነይ የላን ዚግስ አዲስ ሰብ እኮ ይንኩን አንኩን ባለ ግዝ ቢብልም ኢላ ትረዲ ግን ስደትን በተሊ በተሊ ስደት ይውጣን የሰደደን ሰብ ይትረዳ ያ በባዲ ያለ ሰብ ምንም ቢሆን ወላሂ ስደትን ያልቀመሰ ሰብ ኢላ ትረዳ ምንም ምንም ቢትብል ግን ስደትን የቀመሰት የሰብን ጋር የሰብን ኡፍት የቀመሰይ ሰብ ኢሽላ ነይ እና ኢንሻአላህ፣ ወልማሙ ያሳሰብ ነብይ ግዝ